ባህላዊ ዳኝነት ሕጋዊ ዳኝነትን በማገዝም ሆነ በመተካት የማይናቅ አስተዋጽኦ ሲያበረክት የኖረ መልካም እሴት ነው። ባህላዊ ዳኝነት ከቀደሙ አባቶቻችን ጀምሮ የቀጠለውንና ባልተጻፈ ሕግ ላይ ተመስርቶ ሁለት ወይም ከዚያ በላይ በሆኑ ሰዎች ወይም ቡድኖች መካከል አለመግባባት ሲፈጠር እርቅና ሰላም እንዲወርድ በልማድ የሚከናወን ዳኝነት ነው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ደረጃ አዋጅ ቁጥር 35 ህዝባ 2016 በሚል የሽማግሌ ዳኞች ማቋቋሚያ አዋጅ ጸድቆ ወደ ስራ መገባቱ ይታወሳል። በዚህ ጉዳይ ላይ ከአድማጮች ጋር በእንወያይ መሰናዶ በቀጥታ ስርጭት ባደረግነው ውይይት የተለያዩ አስተያየቶችና ሀሳቦችን አጋርተዋል። በዚህም የባህል ፍርድ ቤቶች ወደ ሥራ መግባታቸውን የገለጹት አድማጮቻችን ይህም የውሸት ክስንና ማስረጃን በማስቀረት የሀገር ሽማግሌ ዳኞች እውነት ላይ ትኩረት አድርገው እንዲሰሩ ያስችላቸዋል ሲሉ ነው የገለጹት። በእርግጥ አሁን ሺሽንዳ ከተማ አካባቢ ላይ ተጀምሯል። ፍርድ ቤት ላይ ሄደው የማያምኑት አንዳንድ በውሸት መረጃ ተደራጅተው ወደ ክስ የሚሄዱ ሰዎች አሉ። እንደዛ ነገሮቹ አሁን ወደ አካባቢ ሀገር ሽማግሌ ፍርድ ቤት ከተቋቋመ በኋላ ፍርድ ቤት ብዙ ውጣ ወረዶችን የውሸት መረጃ አቀናብረው ወስዱት። አሁን በአካባቢ በሀገር ሽማግሌ ፍርድ ቤት ውሸት ነገር ተቀርፈው እውነትና እውነት የሆነ ነገር ላይ የተመሰረተ ነገር ነው እና የሀገር ሽማግሌም እያሳመነ ስለሆነ በጣም ደስ የሚል አካሄድ ነው የተደረገ ለማለት ፈልግ። የቀደሙ አባቶች በተለይ ችግሮች ሲፈጠሩ በሽማግሌ እርቅ እያወረዱ መቆየታቸውን አስታውሰዋል። ከዚያም በፊት በጣም ደስ የሚል አካባቢ ሽማግሌ የተመረጡ ሰዎች አሉ። አጋራሻ፣ ኦገራሻ፣ መጠራሻ ተብለው የተሰየሙ ሉ በእነሱ እርቅ ጊዜ ሰው ብታላ ወደ ወረዳ ሂዶ ወደ ዞን ወደ አውራጃ የሚባል ጊዜ በሄዶ ብዙ ወጪ እንዳወጡ በአካባቢ እንዳውታችኛ አድርጎ ውሸት ሳይመሰከር በማላ በምን አጠራክሮ ያስታርቁ ነበር። የባህል ፍርድ ቤት ተቋቁሞ ወደ ስራ መግባቱ ፍትህ ፍለጋ በሚደረግ እንቅስቃሴ የሚወጣውን ከፍተኛ ወጪ ከማስቀረጥ አንጻር ፋይዳው ከፍተኛ ነው ሲሉም ገልጸዋል። የአባቶቻችን ተግባር ጉሊ ነው እንግዲህ፣ በአባቶቻችን ተግባር ብዙ እንግልት ይቀራል። በአሁኑ ዘመን ትግግ በመሄድ ብዙ የጉልበት የሞራልም ፋይናንስም እንግልት አለና ና የአባቶቻችን ሚና ይህን ሁሉ እንዲያደርፍልን ያደርጋል። በተለይ በአብዛኛው በባልና ሚስት መካከል የሚፈጠሩ ግጭቶች በሽማግሌ ዳኞች የመፈታት እድላቸው ከፍተኛ በመሆኑም በዚህ ረገድ በርካታ ስራዎች እየተሰሩ ስለመሆናቸው ነው የገለጹት። በተለይ በተለይ በባልና ሚስት ፍቺ ላይ ህጻናቶቹ በጣም እየተጎዱበት ስለሆነ በዚህ ፍትና መስገድ

ከአስር ከሀያ ዓመት በታች ያሉ ሰው ልጆች በዛ ቦታ ገቶች ሲያስታርቁ አይቼዋለሁ። ጸጋ ነው ትልቁ ነገር የሚሰጠው ሰው ለሰው ልጅ ሳይማሩ እንደተማረ ሰው ሰውን ሲያስታርቁ ያየን ነው። ድሮ ሰው ተሞክሯሉ ሰዎች አሉ። እነዚህ ጥሩ ተሞክሮ አላቸው። አስበርግ ትልቅና ትንሽንስ አሁን ጸጋ በሌላ በኩል የባህል እምነት መሪዎችም በየአካባቢያቸው የሚሳሉ ችግሮችን በመፍታት በኩል ሚናቸው ቀላል እንዳልሆነ ነው የጠቀሱት። ለምሳሌ ቢያነሳ እኛ ጋር አሁን እዚህ ገዋታ ገባ የሚባል ቦታ ያለ በጣም ብዙ ነገር ነው የሚያስተናግዱ። ምንም ወጪ ሳይወጣ ምንም ገንዘብ ሳይደረግ እውነትና እውነት አጣርቶ እየተበላበት ማስረጃ የሌለበት ይህን ገንዘብ ከሆነ እንደው ባልና ምስት ሲጣሉ የሚያስታርቁት። ለምሳሌ አይል ደግሞ እዚህ ግንቦ ጋድ በና ሲነድ ወደ ደደፋ የሚባል ቦታ አለ። ያም ዞን የሚያቃል ወረዳ የሚያግበት ነው። እነኚህ ብዙ ሁሌታ ብዙ ስራ ነው።